ኮካኮላ ለስላሳ መጠጥ ብቻ አይደለም፤ ዓለም አቀፋዊ አይከን፣ የባህል ክስተትና የአሜሪካ ካፒታሊዝም መገለጫ ነው። ግን በመጀመሪያ ለመድኃኒትነት ለገበያ የቀረበው ይህ ቀላል መጠጥ እንዴት ነው በዓለም ላይ በጣም ታዋቂ ከሆኑ ብራንዶች አንዱ የሆነው? ዛሬ የኮካኮላን ታሪክ እንገልጻለን። ቀዝቃዛ አጀማመሩን፣ አስደናቂ እድገቱን፣ የግብይት አዋቂነቱንና በየደረጃው የተከተሉትን ውዝግቦች እንቃኛለን። ታሪኩ በ1886 በአትላንታ ጆርጂያ ነው የጀመረው። ጆን ፔምበርተን የተባለ ፋርማሲስት ለራስ ምታትና ለድካም መድኃኒት እየፈለገ ነበር። ለዚህም በጓሮ ውስጥ የተለያዩ ንጥረ ነገሮችን መሞከር ጀመረ። ፔምበርተን የኮካ ቅጠሎች የኮካ ምንጭ ሆኖ፣ ኮላ ፍሬ የካፌ ምንጭ ሆኖ፣ ስኳርና ሌሎች ጣሞች ቀላቅሎ አዘጋጀ። ሽሮፕን ፈጠረ፣ ከካርቦን ውሃ ጋርም ቀላቀለ። የመጨረሻውን ምርት ወደ ፋርማሲ ወሰደና እዚያ እንደ ሶዳ ፋውንቴን መጠጥ አንድ ብርጭቆ በአምስት ሳንቲም ይሸጥ ጀመር። የፈጠራ ስራው ራስ ምታትን፣ ድካምን አልፎ ተርፎም አቅም ማጣትን እንደሚፈውስ ሲናገር ቆይቷል። እንደ አለመታደል ሆኖ ጆን ፔምበርተን ኮካኮላን ከፈጠረ ከሁለት ዓመት በኋላ ሞተ። ነገር ግን የእሱን ፈጠራ አሳ ግሪስ ካንድለር ታድጓል። ችሎታውን የተገነዘበው ድንቅ ነጋዴ ካንድለር የኮካኮላን ቀመር በ2300 ዶላር ብቻ በመግዛት የኮካኮላ ኩባንያን አቋቋመ። ካንድለር የማርኬቲንግ ሊቅ ነበር። የማስታወቂያና የማስተዋወቅን ኃይል ተረድቷል። የኮካኮላ ናሙናዎች በነፃ አሰራጨ። የምርቱን ስያሜ የያዙ ሸቀጦች እንደ ሰዓትና የቀን መቁጠሪያ አደለ እና በጋዜጦችና መጽሔቶች ላይ ማስታወቂያዎችን አሰራ። ለካንድለርስ ማርኬቲንግ አዋቂነት ምስጋና ይግባው እና ኮካኮላ በፍጥነት በመላው ዩናይትድ ስቴትስ ተወዳጅ መጠጥ ሆነ። ኮካኮላ ጠርሙስ በዓለም ላይ በጣም ከሚታወቁ ቅርጾች አንዱ ነው። ግን ቀደም ሲል እንደዚህ አልነበረም። በመጀመሪያዎቹ ጊዜያት ኮካኮላ በጄኔሪክ ጠርሙሶች ይሸጥ ነበር፣ ይህም ከተወዳዳሪዎቹ ለመለየት አስቸጋሪ ነበር። በ1915 የኮካኮላ ኩባንያ ልዩ የሆነ ጠርሙስ ለመንደፍ ውድድር አዘጋጀ። በሩት ግላስ ኩባንያ የተፈጠረው የአሸናፊው ንድፍ የኮኮዋ ፍሬ ቅርጽ የያዘ ነበር። የኮንቱር ጠርሙስ ፈጣን ስኬት አመጣ። የካንቱር ጠርሙስ የኮካኮላ ምልክት ሆነ። የብራንድ ማንነቱን ለማጠናከርና በፍጥነት በዓለም ዙሪያ እንዲታወቅ አድርጎታል። ሁለተኛ ዓለም ጦርነት ለኮካኮላ ዓለም አቀፍ መስፋፋት ወሳኝ ሚና ተጫውቷል። ኩባንያዋ ኮካኮላን በባህር ማዶ ሰፍሮ ለሚገኙ የአሜሪካ ወታደሮች ለማቅረብ ስልታዊ ውሳኔ አድርጓል። ኩባንያዋ በዓለም ዙሪያ በሚገኙ ወታደራዊ ሰፈሮች አቅራቢያ የጠርሙስ ፋብሪካዎችን ገንብቷል። ይህም የአሜሪካ ወታደሮች የሚወዱትን መጠጥ እንዲያገኙ አድርጓል። ኮካ በቅርብ የሚገኝ የቤት ጣዕም ሆነ። ራሱን ከጦርነቱ ጋር በማያያዝ ኮካኮላ የአሜሪካን ተምሳሌት አድርጎ በማጠናከር በዓለም ዙሪያ በአዳዲስ ገበያዎች ተደራሽነቱን አስፋፍቷል። ሳንታ ክላውዝን በማስታወቂያዎች ላይ የተጠቀመ የመጀመሪያ ኩባንያ ባይሆንም የኮካኮላ ዘመናዊ ሳንታ ክላውስ ምስል የገናን አባት ምስል ለማጠናከር ረድቷል። ከ1930ዎቹ ጀምሮ የሰንድ ብሎም ሳንታ የሚያሳዩ ኮካኮላ የገና ማስታወቂያዎች የበዓላት ባህል ሆነዋል። እነዚህ ማስታወቂያዎች ኮካኮላን ከሞቅታ ከደስታና ከበዓላቱ መንፈስ ጋር ለማያያዝ ረድተዋል። እነዚህ ዘመቻዎች ከ1930ዎቹ ጀምሮ ሲካሄዱ የቆዩ ሲሆን ከምንጊዜም በጣም ስኬታማ ከሆኑ የማስታወቂያ ዘመቻዎች አንዱና ዋና ሆነው ይኖራሉ። የኮካኮላ የግብይት ዘመቻዎች በባህላዊ ኩነቶች ላይ በማተኮር እና ከተጠቃሚዎች ጋር በስሜት ደረጃ በመገናኘት ስኬታማ ነበር። አቀራረቡ ቀላል፣ ማራኪና ውጤታማ ነበር። ማስታወቂያዎቹ ፈገግታ ያላቸውን ሰዎች፣ ደስተኛ ቤተሰቦችን እና የጥሩ ስሜት ገጽታዎችን አሳይቷል። ይህም ከብራንዱ ጋር አዎንታዊ ግንኙነት ፈጥሯል። ኮካኮላ ሁሉም ቦታ አለ። እናም የሰውን ልጅ ልብ እንዴት መንካት እንደሚችሉ ያውቃሉ። ምርቶቻቸውን በተሳካ ሁኔታ በታሪክ ውስጥ በጣም ስሜታዊ ከሆኑት ጊዜያቶች ጋር በማያያዝ መልካም ግንኙነትን ፈጥረዋል።